ሰላም ጤና ይስጥልኝ ተመልካቾች፣ እንደምን ዋላችኋል? ከዜና ኢትዮጵያ የቢዝነስ መረጃዎችን ይዘን ቀርበናል። ለእነዚህ መረጃዎች ደግሞ አጋር የሆነንን ኦሮሚያ ባንክን እናመሰግናለን። ወደ ቀዳሚ መረጃችን እለፍ። የኢትዮጵያ ግብርና ባለስልጣን ጥቅም ላይ የዋለው የእጽዋት ጤንነት ማረጋገጫ ሰርተፍኬት የኤሌክትሮኒክስ ስርዓት ከአፍሪካ ሀገራት ተመራጭ የኤሌክትሮኒክስ አገልግሎት አሰጣጥ መሆኑን በተባበሩት መንግስታት ድርጅት መረጋገጡ ተገለጸ። ተቋሙም የሚሰጠውን አገልግሎት ሙሉ ለሙሉ ዲጂታል ማድረግ መቻሉን ነው ባለስልጣን መስሪያ ቤቱ ያስታወቀው። ፍሬው ትረታ በተቋማት የሚሰጡ አገልግሎቶች በኤሌክትሮኒክስና በኢንተርኔት አማካኝነት እንዲሰጡ በማድረግ የአገልግሎት አሰጣጥ ስርዓቱን ማዘመን የዲጂታል ኢትዮጵያ 2025 ስትራቴጂ አንዱ ተልእኮ ነው። የኢትዮጵያ ግብርና ባለስልጣንም ታዲያ ይህን ስትራቴጂ እውን እንዲሆን ለማስቻል አገልግሎት አሰጣጡን ሙሉ በሙሉ ዲጂታላይዝ ማድረጉን ይገልጻል። አብዛኛው አገልግሎት በወረቀት ይሰጥ ስለነበረ አገልግሎቶቹን በሙሉ ወደ ዲጂታል ለመቀየር ወደ ስራ ገብተናል። በዚያ መሰረት አንደኛው ከኢኖቬሽንና ቴክኖሎጂ ሚኒስቴር መስሪያ ቤት እንዲሁም ደግሞ ፔራጎ ከሚባል ፕሮጀክት ጋር በመቀናጀት ሲስተም ዴቨሎፕ የማድረግ ስራ ሰርተናል። ጥራጥሬ፣ የቅባት እህል፣ ቡና፣ የእንስሳት፣ የእጽዋት ምርቶች እንደገና ደግሞ ለነዚህ ከውጭ የሚገባው ቴክኖሎጂ ይህንን አስቡትና ከስተመሩ ምን ያክል ሊሆን እንደሚችል ጄ ጄ ለማድረግ ለእናንተ የሚከብድ አይደለም። ዚስ ታይም ግን አሁን ባለው ሁኔታ የኢትዮጵያ ግብርና ባለስልጣን እኛ ከስተመር ወደ ቢሮችን መጥቶ የሚያስቸግረን ከስተመር የለም። ብዙ ወጪ ሳይጠይቅ በቀላል መንገድ ነው ይህን ነገር አቺቭ ያርግ ነው። ይህ አሰራር በተገልጋዮች ውስጥ ዘንድ ምን ስሜትን ፈጠረ? በጣም የሰማይና የምድር ያህል በጣም ርቀት አለው። ለምሳሌ በየጊዜው መምጣት ይጠበቅብሻል። አሁን ድሮ ማንኛውም ነገር ለምሳሌ ቀጠሮ በየሰዓቱ የት ያዘልሽ ና ነው የምትመጭ። አሁን ምንድነው የሚደረገው? በኦንላይን ላይ ሁሉ ነገር ታሟያለች። አፕሊኬሽኑም እዛው አለ ሁሉ ነገር ሃርድ ኮፒ ይዘሽ መምጣቱ ከመሸከም ጀምሮ ሙሉ ፕሮሰሱ በጣም አድካሚ ነበረ። ከነሱ ጋር ከደረስን በኋላ ደግሞ ብዙ ጊዜ የሚያጋጥማል ወረፋ አይደርስሽም፣ ዶክመንት አስገብተሽ ኦሪጂናሉም ሊጠፋብሽ ይችላልና በጣም ሀስል ነበረው። በሲስተም መሆኑ ጊዜያችንን ይቆጥብልናል። ከኮስት አንጻር ብናየው ኤቭሪዌር ሁንሽ አፕላይ ማድረግ ትችያለሽ። ስታተሰችንም አንቺ ቼክ ማድረግ ትችያለሽ ኢቨን ስልክሽ ላይ እንኳን መከታተል ትችያለሽ እና በጣም ብዙ ነገር ቀንሶልናል የተቋሙ ተገልጋዮች በሀገር ውስጥ ያሉ ብቻ ሳይሆን በበርካታ ሀገራት የሚገኙ ናቸው የሚለው ባለስልጣን መስሪያ ቤቱ ተግባራዊ የተደረገው የሰርተፊኬት አገልግሎት አሰጣጥ በአፍሪካ ደረጃ የተሻለ እንደሆነ ተመስክሮልናል ይላሉ የተቋሙ ምክትል ዋና ዳይሬክተር ዶክተር ወንዳለ ሀብታሙ አሁን አንድ ሰው ፓስፖርት ሳይዞ ውጭ ሀገር እንደማይሄድ እቃም ቢሆን ምርትም ሰርተፍኬት ሳይኖረው ወደ ሌላው ዓለም ሊሄድ አይችልም። በሽታ ተባይ፣ ዲዚዝ ፔስት፣ ፓቶጂን ሊዞ ሊሄድ ስለሚችል ያ ሰርተፍኬት በእኛ ነው የሚሰጠው። ስለዚህ ለ186 አገር የሚሆነውን ኢፋይቶ ኤሌክትሮኒክ ፋይቶ ሳኒተሪ ሰርተፍኬት የኢትዮጵያ ግብርና ባለስልጣን አሁን ባለው ሁኔታ ይህንን አደራጅቷል። በተባበሩት መንግስታት ድርጅት ሀብ ላይ ተሞክሮ ዘቤስትክ አፍሪካ የሚባለውን ነው ኢፋ እንትን ያደረግ ነው ዲጂታላይዜሽን የቀድሞውን አድካሚና ሰልች የሆነውን አሰራር አስቀርቶልናል፣ የሚሉት ደግሞ የተቋሙ ሰራተኛ የሆኑት ዶክተር በየነ ንጋቱ ናቸው። አንዱ ግለሰብ በተለይ የጸረተ መዝገባ ዶክመንቶች ያው መስክ ጥናቱን ብቻ ነው እዚህ የምናካሄደው እንጂ ከዛ ውጭ ያሉት እጅግ በጣም የዙ ዶክመንቶች አሉና አንደኛ ተገልጋዮ እዚህ ድረስ ይመጣል ያንን ራሱ አንዱን ስቴፕ ባይ ስቴፕ መረከቡ ራሱ አንዱ ራሱ ሁለት ሰዓት ሶስት ሰዓት ይፈጃል። በዚህ ሲስተም ግን ኦረ ሲስተም ላይ ያለ ነገር ስለሆነ በቀላሉ ያለምንም ደንበኛ ጋር የሚኖር ግንኙነት እንትናል። ስልሳ ስድስት የሚሆኑ የተቋሙ አገልግሎቶች በኤሌክትሮኒክስ አገልግሎት የሚሰጡ መሆናቸው ተነግረዋል። በኢትዮጵያ ዜጎችን በማህበር በማደራጀትና ስልጠናና አስፈላጊውን ግብአት በማሟላት ወደ ስራ ማሰማራት የተሻለ ውጤት እየተመዘገበበት እንደሆነ ይገለጻል። በርካቶችም በዚህ መንገድ ተጠቅመው ህይወታቸውን እየቀየሩ ይገኛሉ። ሀገርነሽ አየልኝ በዚህ ጉዳይ ተጨማሪ አላት። አነስተኛና መካከለኛ ኢንተርፕራይዞች የስራ ዕድልን በመፍጠር ለኢኮኖሚ ውድገት የሚያበረክቱት አስተዋጽኦ ቀላል አይደለም። በአዲስ አበባ ከተማ አራዳ ክፍለ ከተማ ተደራጅተው ከሚንቀሳቀሱ መካከለኛ ኢንተርፕራይዞች አንዱ የሆነው መስፍን አዲስ አለምና ጓደኞቻቸው የህትመት ስራ ሽርክና ማህበር በዘርፉ ሰፊ ስራዎች እየሰራ እንደሚገኝ የማህበሩ ስራ አስኪያጅ መስፍን ደሳለኝ ይገልጻል። የወረቀት የሆኑ ነገሮች በጠቅላላ መቶ ፐርሰንት የወረቀት ነገሮችን እንሰራለን ሁሉም ማሽኖች ስላሉን ከውጭ ለሚመጡ ላል ተሟላላቸው እንደኛ ደግሞ አነስተኛና ጥቃቅን ሆነው ሁለት ማሽን አንድ ማተሚያ ያላቸውን ብዛት ስራ ሲያገኙ ተቀብ ላይ ሰርተን በፍጥነት እንሰጣለን፣ አገልግሎት እንሰጣለን ለውጭ ማተሚያ ቤቶች። በዚሁ ክፍለ ከተማ በተለይ ኢትዮጵያ እየተከተል ይችላለው የአረንጓዴ አሻራ መርሃ ግብር ግብአት የሆነውን የችግኝ ማፊያ ፕላስቲክና መሰል ስራዎች ላይ የተሰማራው አበሜሌክ ብርቱካንና ጓደኞቻቸው የፕላስቲክ ውጤቶች ማምረት ህብረት ስራ ሽርክና ማህበር ያገለገሉ የፕላስቲክ እቃዎችን እንደ ጥሬ እቃ በመጠቀም ምርቶቹን እንደሚያመርት የገለጸው የማህበሩ ስራ አስኪያጅ አበሜሌክ ደጉ ነው። ዚ ጀሪካኖች እንጠቀማለን የሃይላንድ ላስቲኮች እንጠቀማለን። ኖርማል የወዳደቁ ፌስታሎች በየሜዳው የሚገኙት ደግሞ አካባቢ የሚበክሉትም በሙሉ ክዳኖች፣ ሃይላንዶች በሙሉ ይሰበሰባሉ፣ ለጥቅምም ይውላሉ። እነዚህ ማህበራት በስራቸው ከአባሎቻቸው አልፎ ለሌሎች ዜጎች የስራ እድል መፍጠር መቻላቸውን ኃላፊዎቹ ይናገራሉ። በሶስት ሽፍት ነው ምንሰራው። ወደ 23 ሰራተኛ አለን። በየ8 ሰዓቱ ይቀያየራሉ ማለት ነው። ተቋማትን ክሬት አድርገን አንሄድም። እኔ ጋር ነው የሚቀረው፣ እኔ ከሌለው ተቋም ይፈርሳል። ተቋማት ላይ ቢልድ አፕ መስራት ላይ ይሄ ሁሉ የሀገር ኢኮኖሚ እኛ ሊፈሰስ ሲደረግ ይሄ ተቋም ዘላቂነቱ ምን ያክል ነው እያለ ፎሎ አፕ ይፈልጋል። አሁን አደራጀው ገንዘብ አቅርብ ያለው ነገሮች አስተካክ ያለው ብሎ ብታዩ ነገ እኔም ካላዋጣኝ ሊቭ ማረግበት ነገር ነው እና መንግስትና አምራች በጣም የሚቀራረብበት መንገድ ደግሞ በጣም ማመቻቸት አለበት እና በአጭር ጊዜ ውስጥ ፎሎ አፕ ማድረግ እሱ እሱ ላይ በደንብ ቢሰራ የተሻለ ነው። ከአቅርቦቱም በላይ ሀያ ሰባት ሰራተኛ ቋሚ ሰራተኞች አሉ። ክረምት ሲሆን እንደዚህ አይነት መጽሐፎች በሚበዙበት ሰዓት ደግሞ ከአስርም በላይ ጊዜያዊ ሰራተኞችን ቀጥረን እናሰራበት ይሄ ቦታ ባይ እኛ ሰርተን የመቀየር እንትናችን ከባድ። ሁለተኛው ፕላናችን የካርቶን ለምን ኢንዱስትሪ መር ነው አሁን እየሄድንበት ያለው ነው። ኢንዱስትሪዎች በጣም ብዙ ካርቶን ይፈለጋል እና እሱም ሶስተኛውና ትልቁ ነገራችን ደግሞ ወረቀት እዚሁ አቀነባብሮ እዚሁ የሚሰራ የወረቀት ፋብሪካ ነው። የመጨረሻ ገባችች በስራቸው መጀመሪያ የተደረገላቸው የመስሪያ ቦታ ድጋፍ ውጤታማ እንዲሆኑ አስተዋጽኦ የላቀ መሆኑን ያነሱት የማህበራቱ ስራ ኃላፊዎች በቀጣይም የመስሪያ ቦታ ማስፋፊያ እንዲደረግላቸው ጠይቀዋል። ከዛሬ አምስት ዓመታት በፊት የልጆች ጌም በማበልጸግ የተጀመረው የአራት ጓደኛሞች ስራ ዛሬ ላይ ከፍ ወዳለ ደረጃ ደርሷል። ወጣቶቹ እንጫወት ጌምስ የተሰኘ ተቋም በመመስረት ለልጆች አእምሯዊ እድገት አጋዥ የሆኑ ትምህርታዊ ጨዋታዎችንና ሀገራዊ የሆኑ የአኒሜሽን መዝሙሮችን እያቀረቡ ይገኛሉ። ኤዶሚያስ ንጉሴ ስም ይሉ ይባላል። የንጫውት ጌምስ ኮፋውንደር እና ሲሆን የንጫውት ጌምስ የተለያዩ ትምህርታዊ የሆኑ ጌሞችን እንዲሁም ደግሞ አኒሜሽኖችን ዴቨሎፕ የሚያደርግ ስታርታፕ ነው። በአራት ጓደኛሞች የተመሰረተ የጌም ዴቨሎፕመንት ካምፓኒ ነው። ሀገራዊ ጌሞችን ስንሰራ ቆይተናል። የተለያዩ የቢዝነስ ስልጠናዎችን በመውሰድ ደግሞ በ2022 ዓ ም እንደ አውሮፓውያን አቆጣጠር ድርጅታችንን ኦፊሻሊ መስርተናል ማለት ነው። ይህን ስራ ስንጀምር በጣም በርካታ የሆኑ ፈተናዎች ነበሩ። እንደ ስታርታፕ የመጀመሪያው የሙያ እንዲሁም ደግሞ ፋይናንሽል ጉዳዮችን ጭምር ችግሮች አጋጥመውን ነበረ። ግን ያው አንድ ላይ በህብረት በመስራት ድርጅቱን ወደ ካምፓኒነት በማብቃት በጥሩ ኳሊቲ፣ በጥሩ ግራፊክስ፣ ኦሪጂናል ኮንቴንት ይሄ ማለት በእኛን ኢትዮጵያን የመሰለ ኮንቴንት ያስፈልገናል። ያንን እየሰራን እንገኛለን። የንጫውት ልጆች የተለያዩ ድሮ እኛ ስንዘምራቸው የነበሩ መዝሙሮችን በጥሩ ኳሊቲ በጥሩ አኒሜሽን ለእናት ለአባት የቤተሰብ ፍቅርን የሚያስተምሩ የተለያዩ መዝሙሮችን በአኒሜሽን ተሰርተው በኦሪጂናል ኮንቴንት ለልጆች እናደርሳለን። ከዚህም በተጨማሪ ደግሞ የኦግመንትድ ሪያሊቲን የተመረኮዘ ኤአይን በመጠቀም ልጆች ማንበብና መጻፍ እንዲችሉ የሚረዳቸው አፕሊኬሽን የፊደላት አሸናፊ የሚል በአማርኛ ሰርተን አሁን ልጆች ማንበብና የመጻፍ ክህሎታቸውን እንግዲህ እያዳብሩበት ይገኛል። ይህ ስራ በኦሮምኛ ፈርዳን ቤኩምሳ የሚል ጌም እንደዚሁ ሰርተን አሁን በቅርቡ እናደርሳለን። በሶማሊኛ ካሚላ ኩታ የሚል በተመሳሳይ የማንበብና የመጻፍ ክህሎት እንዲሁም ደግሞ በእንግሊዘኛ አልፋቤት ሻምፒዮን የሚሉ የተለያዩ ጌሞችን እንሰራለን። በቅርቡ ኦግመንትድ ሪያሊቲ ወርልድ AWE የሚያዘጋጀው ዓለም አቀፍ የሆነ የዚህ በኦግመንትድ ሪያሊቲ ዙሪያ ወይም ደግሞ በኤክስቴንድድ ሪያሊቲ ዙሪያ የሚዘጋጅ ትልቅ ፕሮግራም አለ። እዛም ላይ ሀገራችንን ወክለን ካሊፎርኒያ ላይ እንሳተፋለን ማለት ነው። ተመልካቾቻችን አሁን ደግሞ ወደ ውጭ ምንዛሬና ዓለም አቀፍ የግብይት መረጃ ነው የምናልፈው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካ ዶላር በ131 ብር ከ85 ሳንቲም እየገዛ በ134 ብር ከ49 ሳንቲም እየሸጠ ነው። እነዚህንና ሌሎች አለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎች ተከታትለን እንመለስ። ቶቻችን ከዜና ኢትዮጵያ የቢዝነስ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት መልካም ቀን